አትሌቷ ከዝነኝነቷ ባሻገር ለሀገሯ ባላት ትልቅ ፍቅር ትታወቃለች። የሀገር ፍቅሯ ባንዲራ ከመልበስ ተሻግሮ የፀጉር ጉንጉኗ እስከመሆንም በቅቷል። በአንድ ወቅት በነበራት የውድድር መድረክ ላይ ጸጉሯን በአረንጓዴ ቢጫ፣ ቀይ ባንዲራ ሸብርቃ ለሀገሯ ያላትን ትልቅ ፍቅር ለዓለም ሕዝብ አሳውቃለች። በግራ አጣጣሏና በአጨራረሷ የተዋጣላት እንደሆነች ይነገርላታል። በተለያዩ አትሌቲክስ መንደሮች የሀገሯን ስም በኩራት አስጠርታለች። ለሀገሯም ለግሏን በመሮጥ ብዙ ሜዳሊያዎችን መሰብሰብና ብዙ ዶላሮችን ማፈስም ችላለች። ይህች ድንቅ አትሌት ከሁላችንም አፍ የማጠፋው የደከመውን ለማበርታት ስሟን የምንጠቀምባት አትሌት ገለቴ ቡርቃ ናት። እንግዲህ ገለቴ ከሰሞኑን ሚዲያ ላይ ወጥታ ጠፍታ ስለቆየችበትና በህይወቷ ስላጋጠሟት ከባድ ፈተናዎች እንዲሁም የኢትዮጵያ ህዝብና የኢትዮጵያ መንግስት ፍርዱን ይስጠኝ በማለት ሚዲያ ላይ ወጥታ እያለቀሰች ስላለችበት ሁኔታ ተናግራለች። ይህች ድንቅ አትሌት ምን አጋጠማት? ለምንስ ሚዲያ ላይ ወጥታ የኢትዮጵያ ህዝብና መንግስት ፍርዱን ይስጠኝ አለች? ይህንንና አንዳንድ አትሌቷን ስለሚመለከቱ እስከ ዛሬ ስላልሰማናቸው የአትሌቷ ታሪኮች ይዘንላችሁ መተናል። ከመረጃዎቻችን ጋር መልካም ቆይታን እየተመኘን እኛ ወደ መረጃችን አቀናን። ለቻናላችን አዲስ የሆናችሁ የቻናላችን ተከታታዮች ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ እያልን እኛ ወደ መረጃችን አለፍን። ትውልዷና እድገቷ በኦሮሚያ ክልል በአርሲ ክፍለ ሀገር ኮፈሌ ነው። በልጅነቷ ትምህርት ቤት ውስጥ ጎበዝ እግር ኳስ ተጫዋች የነበረችው ገለቴ የምትጫወተውም ከወንዶች ጋር ነበር። በሚድፊልደር ቦታ ላይ የምትጫወተው ገለቴ ኳስ ከያዘች በኋላ የማትያዝ ፈጣን ነበረች። እናም አሰልጣኟ ይህንን በመመልከቱ ለምን ሩጫ አትሞክሪም ባላት መሰረት እሷም እዛው ትምህርት ቤት ውስጥ በመቶ ሜትርና በ200 ሜትር መሮጥ ጀመረች። እናም ከዛ 400ና 800 ሜትር እያለች ወደ 1500 ሜትር እሯጭነት ከፋለች። ከዛም እንግዲህ ባሳየችው ብቃት ሯጭ መሆን እንደምትችል በማመኗና በአሰልጣኟ እርዳታ እናም እሷም ደራርቱን እሆናለሁ ከሚለው ምኞቷ ጋር ተዳምሮ ወደ አዲስ አበባ ለመምጣት በቃች። ገለቴ ያደገችው ይህን ያህል ስልጣኔ እንኳን በሌለበት የገጠር ከተማ ነው። እናቷ እሷንና እህት ወንድሞቿን ለማሳደግ ስትል በየቤተ ክርስቲያኑና በየመስጊዱ እስከ መለመን ደረጃም እንደደረሰች ትናገራለች። እንግዲህ ያለአባት በዛ ላይ ደግሞ አካል ጉዳት ተጨምሮ ልጆችን ለማሳደግ መጣር ምን ያህል ከባድ ሊሆን እንደሚችል ጥርጥር የለውም። እንግዲህ ገለቴን ብትሆን የተከፈለላት ዋጋ ገብቷት በጥረቷ በልፋቷ በተለያዩ መድረኮች ላይ ቤተሰቦቿን ብቻ ሳይሆን ሀገሯንም ለማስጠራት የቻለች ድንቅ አትሌት ናት እንግዲህ በአትሌቲክሱ ዘርፍ 22 ዓመታትን ቆይታለች ከቅርብ ጊዜ ወዲህ ግን እንደ ድሮ በየአትሌቲክስ መንደሩ አንመለከታትም ለምን ገለቴ ምን አጋጠማት? ለምንስ የኢትዮጵያን ህዝብ ድረሱልኝ አለች ለምንስ ይሆን ጎዳና ላይ ለመውጣት የተቃረበችው እነዚህን ጥያቄዎች በቅደም ተከተል ለማየት እንሞክራለን። ገለቴ እንግዲህ በኢትዮጵያውያኑ አቆጣጠር በ2000 ዓ ም በሚሊኒየሙ ነበር ትዳር የመሰረተችው። ይህ ትዳር እንግዲህ እስከ 2009 ዓ ም ስድስተኛው ወር ድረስ ፍጹም ሰላማዊ ነበር። ታዲያ ገለቴ እንደለመደችው ለውድድር ወደ አሜሪካን አገር ታቀናለች። ከዛ ስትመለስ ግን እንደ ወትሮ በጉጉት የሚጠብቃት የትዳር አጋሯን ወይም ባለቤቷን መኖሪያ ቤቷ ውስጥ አላገኘችው። በነገሩ ግራ የተጋባችው ገለቴ የባለቤቷ ወላጅ እናት ጋር በመሄድ የት ሄዶ እንደሆነ ትጠይቃቸዋለች። እናትም እንግዲህ እንደማያውቁና ቤት ያለ እንደመሰላቸው ገልጸው ያሰናብቷታል። በነገሩ ግራ የተጋባችው ገለቴ በመኖሪያ ቤቷ ውስጥ በብጫቂ ወረቀት ተጽፎ ካገኘችው ወደ ጸበል ሄጅ ያለው ከሚለው ማስረጃ ውጪ ምንም ፍንጭ ማግኘት አልቻለችም ነበር እናም የተጋቡት በፕሮቴስታንት እምነት በሙሉ ወንጌል ቤተ ክርስቲያን ስነ ስርዓት ስለነበር ጸበል መሄዱ ግራ ያጋቧታል መቆየቱም ያስጨንቃታል እናም በድጋሚ ለፖሊስ ልታመለክት እንደሆነ ትገልጽላቸውና ትመለሳለች ይህንን ተናግራ ቤቷ እንኳን ሳትደርስ ባለቤቷ የነበረው ግለሰብ ስልክ ደውሎ በህይወት መኖር ከፈለገች አርፋ እንድትቀመጥና የሰው ህይወት መበጥበጥ እንደሌለባት ገልጾላት ስልኩን ይዘጋዋል እናም ከስምንት ወራት በኋላ የፍርድ ቤት መጥሪያ ደርሷት ፍቺ እንድትፈጽም ትጠየቃለች። በሁኔታው ግራ የተጋባችው ገለቴ ጉዳዩን ለፍርድ ቤት ታስረዳለች። ሆኖም ፍርድ ቤቱ ጊዜ ቢሰጣቸውም በሽምግልና ጉዳዩ ቢታይም በወቅቱ ባለቤቷ የነበረው ግለሰብ ወይም የቀድሞ ባለቤቷ ታደለ ገብረ መድኅን ከፍቺ ውጪ ምንም አይነት መፍትሄ እንደሌለው ጠቅሶ በ2010 የካቲት ወር ላይ ትዳሩ እንዲፈርስ ይደረጋል። ለቻናላችን አዲስ የሆናችሁ የቻናላችን ተከታታዮች ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ እያልን እኛ ወደ መረጃችን አለፍን። ገለቴን ግራ ያጋባትና ሕይወቷን ምስቅልቅሉን ያወጣው ጉዳይ የፍቹ ጉዳይ ብቻ አይደለም፣ ይልቁንም ከፍቹ በኋላ የመጣው መዘዝ እንጂ። ገለቴ ከፍቹ በኋላ ለቀድሞ ባለቤቷ በውክልና አስተላልፋቸው የነበሩትን ንብረቶቿን ለማሳገድ ስትነሳ ትልቅ ችግር ይፈጠራል። የግል ንብረቶቿ የነበሩት አስር ቤቶችና አራት መኪኖች በሌላ ሰው ስም ተዘዋውረዋል። እናም የእሱ አልነበሩም። በተጨማሪ ባንክ ውስጥ የነበሯት ገንዘቦች በሙሉ ሃምሳ ሺህ ብር እስኪቀር ድረስ ባዶ ነበር። ሃምሳ ሺሁም እንዳይንቀሳቀስ ብሎ እግድ አስወጥቶባት ነበር፣ ባለቤቷ ማለት ነው። በሚገርም ሁኔታ ከባንክ አካውንቷ የሚወጣው ገንዘብ አስጨንቋት የነበረችው ገለቴ በ2006 ዓ ም ለባንኩ ደብዳቤ አስገብታ ከዚህ በኋላ ገንዘቧ በወከለችው ሰው እንዳይንቀሳቀስ አድርጋ የነበረ ሲሆን በሰዓቱ እሺ ብለው ደብዳቤዋን ተቀብለዋት ነበር። ነገር ግን ተፈጻሚ ሳያደርጉት ቆይተው አካውንቷ ባዶ ሲሆን ሄዳ ስጠይቃቸው በህጋዊ መንገድ ውክልናሽን አላነሳሽም ነበር ነበር መልሳቸው። መጀመሪያ ግን ደብዳቤውን ስታስገባ ይህንን ጉዳይ አላስረዷትም ነበር። እንግዲህ ደብዳቤ ጽፋ ግለሰቧ የራሷን ፊርማ አስፍራ ያስገባችሁ ማስረጃ ህጋዊ አይደለም ከተባለ በዚህ ጉዳይ ላይ ባለሙያዎች አስተያየት ብትሰጡበት የተሻለ ነው ብለን ልናልፈው እንወዳለን። እንግዲህ አሁን ንብረቷን ዘርፎ ባዶዋን ስላስቀራት ግለሰብ ማንነትና የኋላ ታሪክ ለማየት እንሞክር። እንግዲህ ግለሰቡ ታደለ ገብረ መድህን ይባላል። እንግዲህ ትውውቃቸው እሱ የላዳ ሹፌር ሆኖ ሲያመላልሳት ነው። ገለቴ ለከተማው አዲስ እንደመሆኗ እና ለትሬዲንግም ሆነ ለውድድሮች ከቤት በምትወጣበት ጊዜ እንደ ደንበኛ አድርጋ ይዛው የምትፈልግበት ቦታ አድርሶ የሚመልሳት ይህ የላዳ ሹፌር ነው። ከዛ ውጪ ይህ ነው የሚባል ግንኙነት አልነበራቸውም። እሷም ብትሆን ከሌላ ሰው ጋር የፍቅር ግንኙነት አልነበራት። እናም አንድ ቀን በ1999 ዓ ም እንደ ልማዷ አድርሶ እንዲመልሳት ጠርታው ይህንን ተግባር እየፈጸመ ባለበት ወቅት የፍቅር ጥያቄ ያቀርብላታል። እሷም ጥሩ ልጅ ነው ብላ በማመኗ የዛን የላዳ ሹፌር የፍቅር ጥያቄ ተቀበሏለች። ከዛም በ2000 ዓ ም በሙሉ ወንጌል ቸርች የጋብቻ ስርዓታቸው ይፈጸማል። የዚህ ግለሰብ ወላጅናት ይኖሩ የነበሩት ጨርቆስ ባቡር ጣቢያ ጀርባ ለኑሮ ምቹ ባልሆነ ሁኔታ ነበር። እናም የባለቤቴናት የኔም እናት ናቸው ብላ በማሰብ ከሚኖሩበት ቤት አንስታ አንድም ነገር ሳይዙ ራሳቸውን ብቻ ይዘው ገርጂ አካባቢ የድሮ ጠቅላይ ሚኒስትር አቶ መለስ ዜናዊ ከሄልሲንኪ አትሌቲክስ ውድድር መልስ እንደ ማበረታቻ በሽልማት መልክ በሰጧት መኖሪያ ቤት ውስጥ ሙሉ ቃም ሟልታ ታስቀምጣቸዋለች። በሚገርም ሁኔታ ይህንን ቤት ልጃቸው ለእሷ ሳያሳውቅ ከእሷ የተሰጠውን ውክልና ተጠቅሞ ለወላጅናቱ ሽጦላቸዋል። ገለቴ ከተዘረፈቻቸው አስር ቤቶች መካከል እንግዲህ አንደኛው አሁንም ድረስ ወላጅናቱ የሚኖሩበት ቤት ነው። ይህች አትሌት እንግዲህ ፍርድ ቤት ሰበር ችሎት ድረስ የደረሰች ቢሆንም ምንም አይነት መልስ ግን ማግኘት አልቻለችም። ጭራሽ አሁን እየኖረችበት ያለችውን ወይም አንድ የቀራትን ቤቷን ለእሱ ግማሹን እንድታካፍል ጭምር ተፈርዶባታል። እናም የኢትዮጵያ ሕዝብና መንግስት፣ ጎዳና ላይ ከመውጣቴ በፊት ድረሱልኝ እያለች ትገኛለች። እንግዲህ ይህ ግለሰብ ግን ወዲያው ትዳር መስርቶ ልጆች ወልዶ እየኖረ ይገኛል። አትሌት ገለቴ ግን ለሰባት ዓመት ሙሉ አፍና የቆየችውን ታሪክ አሁን ሚዲያ ላይ ወጥታ እንድትናገር ያደረጋት ጎዳና ልትወጣ በመሆኑና የወሰደው ንብረት አልበቃ ብሎት አሁን የምትኖርበትን ቤት ካልተካፈልኩኝ ሞቼ ይገኛለሁ በማለቱና በተለያየ ጊዜ የግድያ ሙከራም እንዲሁም ዛቻና ማስፈራሪያዎች እየደረሱባት ስለሆነ ነው። ለቻናላችን አዲስ የሆናችሁ የቻናላችን ተከታታዮች ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ እያልን እኛ ወደ መረጃችን አለፍን። እንግዲህ ህግ አለባት፣ የህግ የበላይነት ይከበርባታል፣ መንግስት አለባት እየተባለ በሚወራባት ሀገር አንድ ግለሰብ ከባንክ ከፍርድ ቤት ከክፍለ ከተማ ከፖሊስ ጣቢያ ከገቢዎች ጋር ምን አይነት ትስስር ቢኖረው ነው ይህንን ሁሉ ወንጀልና ማጭበርበር እየፈጸመ ሀይባ የሚለው ያጣው። እንግዲህ አትሌቷ ከጋብቻ በኋላ ያፈራችው ንብረት ቀርቶ ከጋብቻ በፊት እንኳን ያፈራቻቸውን ንብረቶች በሽማግሌ ውል አስመዝግባለች። እሺ ከጋብቻ በኋላ የነበረው ንብረት ቀርቶ ከጋብቻ በፊት ያፈራቻቸው ንብረቶች እንዲመለሱላት ለምን አልተደረገም? የዛቻና ማስፈራሪያ ክሷስ ለምን ምላሽ አላገኝም? ለምንስ ውክልና ካስነሳች በኋላ ቤት ሲሸጥ ዝም ተባለ። ይህንን ጉዳይ ስታመለክትስ ለምን መልስ አጣች? እንግዲህ ከዚህ በፊት የተለያዩ ግለሰቦች በህግ አካላት ማለትም ታዋቂ ያልሆኑ ሰዎች በደል ደርሶባቸው በተለያዩ ጊዜያት የተለያዩ ጉዳዮችን ለማስፈጸም ሄደው፣ ነገር ግን ጉዳያቸው ተገቢ ባልሆነ መንገድ ወይም ተገቢ በሆነ መንገድ መፈጸም ሳይችል ቀርቶ በጣም አዝነው በራቸውን ዘግተው እንደሚያለቅሱ ፍትህ በማጣታቸው ምክንያት ተስፋ ቆርጠው ራሳቸው ላይ የተለያዩ እርምጃዎችን ወሰዱ ሲባል በተለያዩ ጊዜያት እንሰማለን። እንደው ግን ቢያንስ ለሀገር ውለታ ላበረከቱ ሰዎች፣ በህዝቡ ዘንድ እውቅና ያላቸው ሰዎች በዚህ መልክ በደል ሲደርስባቸው መፍትሄ አለመስጠት ማን አለብኝነት ነው ወይስ ይህ ግለሰብ ምን አይነት ኃይል ቢኖረው ነው፣ ምን ያህል እጁ ቢረዝም ነው ፍትህ የሚባለውን ቃል በመማሪያ መጽሐፎችና በህገ መንግስቱ ላይ የተቀመጠ ቃል ብቻ እንዲሆን ያደረገው? ወላጅናቱስ ብትሆን ይህንን ሁሉ ግፍ ሲሰራ እንደው ተው አይባልም? ግፍ ይደርሳል አይባልም? ለጊዜው ሊሆን ይችላል እንጂ እኮ እውነት መውጣቱ አይቀርም። ነገ ዛሬ ሰርቆ ባፈራው ንብረቱ የሚያሳድጋቸው ልጆች ዋጋ ሊያስከፍሉት ይችላሉ። ብቻ በዚህ ጉዳይ ላይ ሀሳብ አስተያየቱን ለእናንተ በመተው አሁን ላይ ለገለቴ ለዛች የሀገር ባለውለታ ለቁርጥ ቀን ልጅ የሚመለከተው አካል በሙሉ ተረባርቦ እንዲደርስላት ለማለት እንወዳለን። ይህንን ወንጀለኛም ሆነ በዚህ ጉዳይ ለእሷ መፍትሔን አልሰጥም ያሉ አካላት ፍርድ አግኝተው እሷም ሰላሟን አግኝታ ወደምትወደው አትሌቲክስ ተመልሳ ህዝቧንና ሀገሯን እንድታስጠራ እየተመኘን ለዛሬ የያዝነውን መረጃ ከወዲሁ አገባደድን። እንግዲህ ከዚህ ጋር በተያያዙ የተለያዩ መረጃዎች ከደረሱን ለእናንተ እንደምናደርስ ቃል እየገባ ፍትህ ለገለቴ በማለት የዛሬውን መረጃችንን እናገባድዳለን። መልካም ቆይታ፣ ቸር ያሰማን። ኢትዮጵያ